ያሰፋ እባላለሁ። የኤልፎራ አግሮ ኢንዱስትሪ ምክትል ዋና ስራ አስኪያጅ ነኝ። ኤልፎራ አግሮ ኢንዱስትሪ በስሩ ወደ አስር ተቋማትን የሚያስተዳድር ተቋም ነው። ባለፉት ሶስትና አራት ዓመታት ውስጥ በከፍተኛ ግብር ከፋይ የወርቅ ተሸላሚ ሆኖ እያቀጥለን ያለው አሁን እስካሁን ባለው ትሬንድ መሰረት በቀጣይ ፕላቲኒየም ውስጥ የሚገባ ተቋም እንደሚሆን እርግጠኛ ሆኜ መናገር እችላለሁ። ለዚህ ውጤት የጠቅላላው የኤልፎራና እንዲሁም የክላስተሩ ድጋፍና ክትትል የመጣ ውጤት ነው ብለን እናስባለን። በቀጣይ የተናበበ ስራ ሰርተን ሰፋፊ ፕሮጀክቶች ወደ ስራ የምናስገባቸው አሉ። እነሱን ወደ መሬት አውርደን የፕላቲኒየም ተሸላሚ ለመሆን ተግተን የምንሰራ መሆኑን ለመግለጽ ወዳለሁ። በዚህ አጋጣሚ ለዚህ ውጤት ሁሉም የድርሻውን ያበረከተ በመሆኑ መላው የኤልፎራ ሰራተኛ እንኳን ደስ ያላችሁ ለማለት ወዳለሁ።